ይቺ ደግሞ ከየትኛው ሆስፒታል አምልጣ የመጣች ዱርዬ ነች? በፈጣሪ እንዴ ለሰራሽው ስህተት ላጠፋሽው ጥፋት ይቅርታ እንደመጠየቅ ጭራሽ መተሽ ሰው ትማቻለሽ? ረ በፈጣሪ፣ ምንድን ነው ምን እየተካሄደ ነው እዚህ ቤት ማለት ነው? ቡራ ማነው ስምህ? ቦሪካ ምናምን፣ እኔ ስም አያዝልኝም በነገራችን ላይ ማለት ነው። እንደዚህ አይነት ነገር ማድረግ የለብን እንደዚህ ጀመር ታስታውቃለች እኮ ይቺ ልይ ማለት ነው፣ ታስታውቃለች እንዴ፣ ፊቷን ራሱ እኮ የሆነ በቃ ማለት አንድ ሰው ፊቱን ማሳየት የማይፈል ሌላው ነገሯን እያሳየች ፊቷን አታሳይም ማለት ነው። እና ማድረግ የፈለገችው ነገር አለ ማለት ነው። ወደፊትም እኮ በጣም የሚያስፈራ ነው። ምንድን ነው እንደ እናንተ፣ ምን እየተካሄደ ነው? ፍቅርዬ ላይ እንደዚህ እንቧከረዩ አልስሳ ማለት ነው። እንቧከረዩ እንቧከረዩ፣ እንዴ! ጭራሽ ውሃ ትደፊያለሽ አንቺ! ኧረ ተው፣ ግደላችሁ በፍቅርዬ አትምጡ። በቃ በፍቅርዬ አትምጡ። አትሰሙም እንዴ የምናገረው ማለት ነው። እንዲህ ሰው ተቀጣጥሮ ለእንደዚህ አይነት ነገር ማድረግ ትክክል አይደለም፣ ተገቢ አይደለም። ሲጀመር ማለት ነው ሲጀመር ምንድን ነው ምንድን ነው እናንተ ግን ማለት ነው። ፍቅርዬ ላይ በጣም አበዛችሁት። ያበዛችሁት አልመሰላችሁም እንደ በጣም አበዛችሁት። በጣም አፈላችሁ። እሷ ምንም አትልም፣ በቃ አለ ስህተት ስትሰሩ ዝም ስለምትላችሁ ይቅርታ ስለምታደርግላችሁ በጣም በቃ። በነገራችን ላይ ጥሩ ሰው እኮ መልካም ሰው እኮ አይወደድም። አሁን ፍቅርዬ ለሰው ክፋት አትመኝም። በቃ ለስለስ ያለች ደስ የምትል ልጅ ነች ማለት ነው። እና እናንተ ደግሞ በጣም አፈላላችሁ፣ በጣም አፈላላችሁ። ቡራ ማን ነው ስሙ ይሄ ቡሪካ፣ ቡሪካ ማለት ነው። እንደዚህ ማድረግ አልነበረብም። ከስተተ ደግሞ መማር አለበት። ፍቅሬን ይቅርታ መጠየቅ አለባችሁ። እቺን እብድ ወደዛ፣ ወደዛ እንዴ! እብድ ያለች ነገር ነች በፈጣሪ። ምንድና ምንድነው? ጭራሽ ጣቷን እኮ እንደዛ። አረ ፍቅሬ ያለ ጣትሽ ልዘነዝሪ። ኦ ማይ ጋድ፣ ኦ ማይ ጋድ። አሰሬ ነው ምገርፍሽ ባይዘው ማለት ነው እና ባይለመዳችሁ እንደዚህ አይነት ነገር ጥሩ ነው ማለት ነው። ምንድን ነው የምትሰሩት? አጣችሁ እንደ ደህና ደህና ነገር ስሩ ማለት ነው። ምንድን ነው ፍቅርዬ ላይ እንደዚህ ሁሌ ተሷ ላይ ሁሌ እሷ ላይ ምንድን ነው? በጣም አልበዛም እንዴ? ከየት የመጣች ከየትኛው ሆስፒታል አምልጣ የመጣች ነች? ይችን አማኑኤል ነው አስራችሁ ማስገባት ያለባችሁ እንጂ ፍቅርዬ ጋር አይደለም ማምጣት የለባችሁ ማለት ነው። እውነቴን እኮ ነው እንዴ ለሰራችሁ ስታት አንድ ሰው ለሰራው ስታት ላጠፋው ጥፋት ይቅርታ መጠየቅ ሲገባ እንዴት መጥቶ ጭራሽ ያዙ ይልቀቁ እምባከረዩ ምናምን ነገር ፍቅርዬ ላይ ነው። እንደ እንደ ግድግዳው እንደው ፍቅርዬ እንደዚህ አርጋ እጅሽን ስትይዝ ግድግዳው ላይ ነበር ማስጠጋት ያለበት። እንደዚህ አርጋ እጇ እጅሽን ይዘዋለች አይደል? ስታስወጣች ወደ ውጭ ማለት ነው። እጅሽን እንደዚህ የኋላ ይዛ ማለት ነው። ግድግዳው ላይ ነበር ለጥፋ በቦክስ ማለት ማለት ነው። ፍቅርዬ ተሳስተሻል እዚህ ላይ። እውነት እንዴ? ኃይለኛ መሆን አለብሽ ማለት ነው። እንዴ ሰው እኮ ጥሩ ስትሆኝለት እኮ ማንኛውም ሳይ አይፈልግም እኮ በቃ በቃ ኃይለኛ መሆን አለብሽ ፍቅርዬ ማለት ነው። ምንድን ነው እንደዛ አድርገሽ አንድ ጊዜ አቅም ሰሻት በነበር ሁለተኛ አይደገማትም ነበር ማለት ነው። እንዴ አልበዛም? እንዴ አልበዛም? በዛ በዛ ማለት ነው። ኦ ማይ ጋድ ስርዓት ይኑርሽ ሴትዮ ሴትዮ። ምንድነው? ከዚህ ትንሽ እየልሽ ሁላችሁም ጣታችሁን ትገስራላችሁ። እንዴ አልበዛም? እንዴ በጣም በዛ እውነት። ቡሪካ ደግሞ ስርዓት ስርዓት ማለት ስርዓት ስርዓት ይኑርህ ማለት ነው። ስርዓት ፍቅርዬ፣ እንዳንተኛ ጥሩ ሰው ነህ። ለፍቅርዬ ለፍቅሬ ታስብላታለህ። ጥሩ ወንድሟን እያልን ስንል እንደገና አንተ ኧረ ይደብራል ነው እውነት ይደብራል። ፉ ይሻላል እንዴ ምንድን ነው? ሁላችሁም ከፍቅርዬ ላይ ተነሳችሁ እንዴ? እሷ ጥሩ ስለሆነችላችሁ ነው እንዴ? እሷ ከውስጧ መጥፎ ነገር ስለሌለ ነው እንዴ? መልካም ሴት ስለሆነች ነው እንዴ? ምትቧከሩ የምትሉት ፍቅርዬ ላይ እንዴ? በጣም ነው የሚያሳዝነው እውነት ነው። ሙላችሁ ለድራማ ቢሆን እንደዚህ አይነት ነገር እንደ ፍቅርዬ ላይ የማይሆንም። ስትፈልጉ ራሳችሁ ተቧከሱ። እንደውም እሷ ተነተም ይችላል መቧከስ ያለባት ማለት ነው። እንዴ ኬፑን ለብሳ እኮ ይቺ አዲስ አበባ ዱሪ መስላ እዚህ ላይ ያዙ ይልቀቁኝ እንዴ እንዴ በነገራችን ላይ ሰው ቤት ነው ያለሁት ቤት ያደለውም ያው ከካሜራ ጀርባ ሁኜ ነው የማወራው ማለት ነው እና ሰዎች ጋር ሌላ ቦታ ሄደ ነው ማለት ነው በሰፊው እመጣበታለሁ እውነቴን ነው የምላቸው ማለት ምን አይነት ነው እንዴ ዛሬ ጁምአ ነው ሌላ ቦታ ነው ያለ ነው ማለት ነው እንዲሁም ላይቭ ገባ ነበር እንዴ አልበዛም፣ እንዲህ በዛ እውነት፣ በጣም ነው የበዛው። በጣም ያሳዝናል። እና ደግሞ የሰማሁት ሌላ ነገር አለ በጎቹ ለአብርሽ ነርታ ቤት እንገዛለን ምናምን እያላችሁ ነው። ግዙ፣ እኛ ምን አገባን ማለት። በነገራችሁ ያ ማት እየተጫወተባችሁን እሱ ደግሞ ማለት ነው አስተንትን አስተንትነ መተህ የዛን ስትነጋገሩ ላይቭ ላይ ነመሲጋ ማለት እነ መሲጋ ሆነ ዝም ብለህ ስታበቃ እንደ ሴት እንደገና ይህን ብያቸው በነበር ብለህ መተህ አስባስበ ትላንት ላይቭ ገብተህ ታወራለህ። እንድንድ እውነቴን እኮ ነው፣ ወንድ ልጅ እንደዚህ ሲሆን በጣም ነው የሚደብረው። ባይዘህ ወይም ማለት ነው እና እኛ ምን አገባን ማለት እንኳን አደለም መንትን ይህ ቤት ጭራሽ ኢማራት ቤት። እውነትህን ነው እውነትህን ነው፣ ቪላ ቤት ይገዛሉ ምናምን ነገር እኛ ምን አገባን? እኛ የምናገባ ነው ማለት ነው። በነገራችን ላይ በጎቹ ናቸው የሚያውቋቸው ማለት ነው። እና በጋዝን በጎቹ ብቻ ናቸው የሚያውቋቸው እንጂ ፌመሶቹ ራሱ ይጸየፏቸዋል። ምክንያቱም አንደኛ ውሸታም ስለሆነ ሁለተኛ፣ የሚሰሩት ነገር በቃ የሆነ የሚያስጠላን የሆነ ስለሆነ በቃ እንደዛ ነገር ማለት ነው። ጽጌ ጋ ደግሞ ትላንትና እንግዲህ ቪዲዮ ሰርተዋል። በማን ቤት ነው? በማን ቤት ነበር ትላንት የተሰራው? በሜሪ ቤት በሜሪ ቤት ተሰርተዋል ማለት ነው። ድራማው ቀጥሏል። ከዱባይም ሆናችሁ አሪፍ ነው ስሩ፣ ስሩ። እንግዲህ የመዳም ቅመሞች ብራት ብሎ ነው ያልኩት እንጂ ስሩ ማለት ነው። እና ውሸታሞች ናቸው እናውቃቸዋለን። ስለዚህ በውሸት ማንም ረዥም ጉዞ የሄደ የለም ማለት ነው። በነገራችን ላይ ፍቅርዬን ተፋቷት። አዎ ፍቅርዬን፣ የእኔን የእኔን ጽጌ ረዳ ማለት ነው። ተፋቷት። ይችን ትንሽዬ ልጅማ እንደየመጣችሁ ማንም ትሌላት አይቻልም ማለት ነው። ፍቅርዬ ደግሞ ጀግና ሆነሽ መስራት ያለብሽ ማለት ነው። በቃ ጀግና ነሽ አለ። ጀግና ነው መሆን ያለብሽ። ሁሉ ነገር ያምርብሻል ስትለብሽ ታምር ያለሽ። በቃ ሁሉ በቃ የፖሊሶችን ስራሱ ለብሽ ያምርብሽ። የቱርክ አክተር እኮ ነው የምትመስይ ማለት ነው። እና በቃ ቀጭ ነው መሆን ያለብሽ ቀጭ። ያኔ ሁሉንም በቃ ማለት ያኔ ወይኔ ዛሬ በካሜራ መሆን ነበረብኝ ማለት ነው። እና እንደዛ ነው መሆን ያለብሽ እንጂ ምድረ እንትን እየመጣ ሆስፒታል አማኑኤል ያመለጠ ሁሉ እየመጣ አማኑኤል ሆስፒታል የሚባለው እብድ በሽተኛ ምናምን የሚገባበት መሰለኝ። እና ሙስጠሽፋ መጃኒ ነው ማለት ነው። ከዛ እያመለጠ እየመጣ ፍቅርዬ ላይማ ቡሪካ ሚስማ እያዘኝም በነገራችን ላይ ማለት ቡሪካ ቡሪካ ቡራካ እና ቦሪካ መሰለ ስሙ ማለት ቦሪካ የምትባለው ሰውዬ ደግሞ ስነ ስርዓት ስነ ስርዓቱ ማለት ነው ፍቅርዬን ተንከባከባት ምርጥ ወንድሟ ሆናት ከጎና ሆንላት ተባልክ እንጂ የሀገር እንትን እያመጣስ ደብድብ ተብላል እንዴ የሆንም መጃኔን እያመጣስ ደብድብ ተብላል እንዴ ምንድን ነው ምንድን ነው በጣም ደግሞ ወዳት አታውቅም አይደል ደግሞ መውደድ እናንትን ለዩ እናንተ የሮታ በጎች ማለት ነው ማንኛውም ሰው መውደድ ትችላላችሁ ፍቅርዬን በጣም ነው የምወዳት ግን የእናንተ ጅልነት ነው። የእናንተ ማለት ነው በጎች፣ የእናንተ ጅልነት በጣም ብዙ አለባችሁ። እና እንደዛ ነው አላችኋለሁ። ባይዘወይ እችንማ ታስራ ትገረፋለች። ቆይ ላይቭ ገባለሁ ቤቴ በጊዜ ከተመለስኩ ማለት ነው። ላይቭ ገባና እንገርፋታለን ማለት ነው እንገርፋታለን። ምን አይነት ዋና፣ በፈጣሪ አልበዛም እንዴ አልበዛም እንዴ? በዛ በዛ በዛ ፍቅርዬ ላይ በዛ እንዴ፣ ምንድን ነው የምር በጣም በዛ ማለት ነው። አትንኩን አትንኩን፣ አትንኩኝ ምድር አትንኩኝ እንዴ ነገር እንዳታመጡ በኋላ ማለት ነው። በፍቅርዬ የመጣ በአይኔ የመጣ ባይዘዌ ማለት ነው። እና እንደዚህ አይነት ነገር በፍቅርዬ ላይ እንዲሆን አልፈልግም። ስራ ከሆነ ስሩ፣ ግን እንደዚህ ፍቅርዬ እየተማታችሁ ምናምን እኔ የምትሰሩት በጣም ነው እንትን የሚል ማለት ነው። እውነቴን ነው የምላቸው አትፈቀጅላቸው፣ ፍቅርዬ ማለት ነው። ራስሽን አስከበረሽ ኮራ ቀብረርብለሽ ነው እንጂ መስራት ያለብሽ። እንደዚህ ማንም እንትን ያመለጠ ሆስፒታል ያመለጠ ሰው በሽተኛ እየመጣማ ውሃ ላ እንደደፋብሽ ምናምን በጭራሽ እንዳፈቀጅላቸው ማለት ነው። አያያዝሽ እኮ በጣም ደስ ይላል። እንደዚህ ውሃ ላ ታስረሽ ማለት ነው። ግድግዳው ጋር ነበረ አስጠገተሽ መቦከስ ያለብሽ ማለት ነው። ቡሪካ የምትባለው ደግሞ ትገረፋለህ አንተ ራሱ ማለት ነው። እውነት ትገረፋለህ። ለማንቻውም ላይቭ ይገባሉ። በኋላ እንሻላ ወዳችኋለሁ ፍቅሬን አትንኩ አትንኩ ማለት ነው። ላይክሽር፣ ሰብስክራይብ አድርጉ። የመዳም ቀምኔ ከመዳም ኩሺና ወዳችኋለሁ። በሌላ ቪዲዮ እስከምንገናዳ ነው።